ላምሮት ምዕራፍ 21 አራተኛ ሳምንት የምድብ ሁለት ተወዳዳሪዎች ውጤታቸውን የሚሰሙበት ሰዓት ላይ ደርሰናል። ቀደም ሲል በሁለት ዙር ከፍተኛ ትንቅንቅ ሲያደርጉ ነበር። ውድድሩ ላይ በትክክል ከፍተኛ ነጥብ አምጥተው ወደ ቀጣይ ዙር ያለፉ ተወዳዳሪዎቻችንን በመጀመሪያ እንጠራለን። በሁለተኛው ዙር ዳኞቻችን ነጥብ ባልተናገሩበት ሶስቱም ዳኞቻችን አስር አስር ሺህ ነጥብ ነው የሰጡት። ተዘጋጀው ለማጨድ አሁንም መጀመር ትችያለሽ። ያው በተመሳሳይ በመጀመሪያም ዙር እንደዛው ስለነበረ ማን እንደሆነ መገመት ይቻላል። በአጠቃላይ ድምር ውጤት 6074 በማምጣት በከፍተኛ ውጤት ወደ ቀጣይ ዙር ያለፈው በሱ ፍቃድ ገዛኸኝ ነው። እንኳን ደስ አለ። ዳኞቻችን በሁለተኛ ዙር ብሩክና አማን በተመሳሳይ 9950 ነጥብ ሰጥተዋል። የሹምነሽ 9980 ነጥብ ሰጥታለች። በአጠቃላይ ድምር ውጤት 59894 በማምጣት ወደ ቀጣይ ዙር ያለፈው ዳዊት ምስጋናው ነው። እንኳን ደስ ያለህ ዳዊት። እንቀጥላለን። የዛሬ አስራ አምስት ቀን ከምናገኛቸው ተወዳዳሪዎቻችን መካከል በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል 9950 ነጥብ ሰጥተውታል። እንዲሁም ደግሞ የእናንተ የውድ ተመልካቾቻችን ድምፅ 20 በመቶ ተደምሮበት በአጠቃላይ ድምር ውጤት 59630 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል ታፈረ አሰፋ እንኳን ደስ ያለ። እንቀጥላለን። ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ዳኛ ብሩክ እና ዳኛ አማን እኩል 9950 ድምፅ ሰጥተውታል። እንዲሁም ደግሞ የሹምነሽ 9930 ነጥብ ሰጥተዋለች። በአጠቃላይ ድምር ውጤት የእናንተ የተመልካቾቻችንን 20 በመቶ ድምር ውጤት ተጨምሮበት 5953 በማምጣት የዛሬ 15 ቀን በዳኞቻችን ሰልጥነው ከሚመጡት ተወዳዳሪዎቻችን መካከል ፍሬው ሙሉ ጌታ ነው። እንኳን ደስ ያለ። በሁለተኛው ዙር ብሩክ 9860 ሰጥቷል፣ የሹምነሽ9820 አማን 9850 ነጥብ ሰጥቷል። በአጠቃላይ 59400 በማምጣት ወደ ቀጣይ ዙር ያለፈው ፍቅረ ማርያም ንጉሴ ነው። እንኳን ደስ አለ። ተሰናባቹን የምንለይበት ሰዓት ላይ እንገኛለን። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል 9700 ነጥብ ሰጥተውታል። የእናንተ የውድ ተመልካቾቻችን 20 በመቶ ድምፅ ተደምሮበት በአጠቃላይ ድምር ውጤት 58250 በማምጣት የዛሬ 15 ቀን ከማናገኛቸው ተወዳዳሪዎች መካከል ሆነው አቤል ንጉሴ ነው። የተመልካቾቻችን ሀያ በመቶ ድምር ሀምሳ ነው። በአጠቃላይ በሁለተኛው ዙር ሶስቱም ዳኞች በተመሳሳይ ዘጠኝ ሺህ ስምንት መቶ ሀምሳ ነጥብ ሰጥተዋል። አሮን በአጠቃላይ ዘጠኝ ሺህ ሀያ አንድ በማምጣት ወደ ቀጣይ ዙር አልፋል። እሺ አብረን ስለነበርክ በጣም እናመሰግናለን። ከፋና ላምሮት ላይ ተሰናበትም። ከዚህ በኋላም ፋናም አብሮ ነው። አመሰግናለሁ። ሁሉ ፋና መልካም እድል ይሆንልህ። እናመሰግናለን። እሺ ተወዳዳሪዎቻችን ዳግም ወደ መድረክ ይመጣሉ። ሁለት ሁለት ተወዳዳሪዎች ዳኞቻችን በራሳቸው ከሙዚቃ ምርጫቸው ጀምሮ እያንዳንዱን ነገር የሚያሰለጥኗቸው የሚያለማምዷቸው፣ ከዛ በተጨማሪ በቀጣይ የዛሬ 15 ስናገኛቸው ዳኞች የራሳቸውን ልጆች አይዳኙም። ከማን ልጀምር? ከሹም ልጀምር መሰለኝ። ብሩኬ ከሱ እጀምር መስሎታል

አዎ በጣም አንዳንደኛው ነው የሚደርሰኝ። ላስቲክም አንደኛ የወጣ ነው የደረሰው፣ ሁለተኛ የወጣው ነው ፍሬሙ። ልቀን ነው የደረሰኝ ፍሬሙ ልጌጣ። እሺ፣ እሺ። ብርኬ፣ ብርኬ። ለእኔ ፍቅረ ማርያም ንጉሴ እና ዳዊት ምስጋና። በጣም አሪፍ፣ በጣም አሪፍ። ወዲያው ነው እጃቸውን ያወጡት። እናመሰግናለን። አሁን መግባት ትችላላችሁ። ተወዳዳሪዎቻችን ከዳኞቻችን ጋር ተጣምረዋል። ዳኞቻችን ደግሞ በቂ ስልጠና እንዲሁም ደግሞ እገዛ ያደርጉላቸዋል። ስለዚህ እዚህ መድረክ ላይ በተለይ አንዳንድ ዳኞች መሰረታዊ የሚባሉ ነገሮች ይናገራሉ። ብዙ ጊዜ ግን ሙዚቃው ተሰርቶ ከመጣ ልምምድ አድርገው ከጨረሱ በኋላ ነውና ከስር መሰረቱ ያለውን ይነጋገራሉ በደምብ ይማማራሉ ብለን እንጠብቃለን። በትክክል ብዙ ጊዜ ይሄኛው ዳኞችና ተወዳዳሪዎች በደንብ እንዲቀርቡ ከዚህ በፊት በነበሩት ምዕራፎች ብዙ ሞክረን ነበረ። ግን ደግሞ ሁሉም ነገር ጊዜውን ጠብቁ ይሆናል። ከዚህ በፊት የነበሩት ላይ ዳኞች ካያችሁ ባስተያየት ደረጃ የመጀመሪያው ሳምንታት ላይ ረዘም ያለ ደቂቃ ነው የሚወስዱት ለምሳሌ ምክንያቱም ቤዚክ የሆነውን ነገርም ጭምር ነው የሚያስጨብጧቸው። እየቆየ ሲሄድ ተወዳዳሪዎችም ዳኞች ያሉት ስለሚገባቸው እየተማሩ ጭምር ነው እየተዳኙ ብቻ ሳይሆን። ስለዚህ በዚህኛው ምዕራፍ ግን በቀጣዮቹ ሳምንታት የበለጠ አቅማቸውን እያደራጁ ከዘፈን ምርጫ ጀምሮ የሚሆኗቸውን ነገሮች እያገዟቸው ይመጣሉ። አንተ አንተ እኮ የሚሆን አልናገር ነገር ይሏሉ ዳኞች ከዚህ በፊት ማለት ነው። አንተ እኮ የጋሽ ማሙድ ነው ማለት ፈልገዋል እኮ ግን በቃ አላርን መና። አሁን ግን ይናገራሉ ማለት ምክንያቱም የራሳቸውን ልጆች የሚሆኗቸውን ሙዚቃዎች ይመርጡላቸዋል አብረው ሁሉን ነገር ያደርጋሉ። እዚህ መድረክ ላይ ሲመጡም ዳኞች የራሳቸው ልጆች እንዳይወድቁ፣ እንዳይሰናበቱ አብረው ይጨነቃሉ። አብረው ይጨነቃሉ። ደግሞ ነጥብ አይሰጡም። ስለዚህ አስተያየቱን በደንብ ይቀበላሉ። አብረው ማለት ነው። ከዚህ በፊት ዳኞች ሙዚቃ መምረጥ ነበር አይደል? የሆነ ሳምንት ላይ ሲደርሱ የዳኞች የሙዚቃ ምርጫ ተብሎ ተወዳዳሪዎች ጋር ይቀርብላቸዋል። ተወዳዳሪዎች ይመርጣሉ። ዛሬ ግን አብረው ይሰራሉ። ለዚህ ደግሞ በጣም ደስ ይለናል። ፋና ላምሮት በየጊዜው አዳዲስ ነገሮች ይጨመሩበታል። አንዱ ይሄ ነው። በትክክል። ለማንኛውም ከኛ ጋር ስለነበራችሁ ጊዜያችሁን መስዋዕት አድርጋችሁ እነዚህን ኮከቦች ለማየት ስለመጣችሁ እናንተ እናመሰግናለን። ዳኞቻችን ደግሞ ዛሬም በተከበረው ቦታቸው ላይ ሆነው ብሩኬ፣ የሹም አማንዬ አብራችሁን ስለነበራችሁ እናመሰግናለን። አማንጋ ነው ይህን የጨመርሹ ቅድም ስለመረጠች ነው ወይ? አይ፣ አይደለም አንተ ተበላሽታው አይ ብሩክ እያላልሽን የእሱ ብዬሽ አላልሽም። ቅድም አልመረጡኝም አይ ብዬሽ አለ። ለማንኛውም አዳን አረጋና ሰላማዊት ተስፋዬ ከቀጥታ ስርጭት ባለሙያዎች ጋር በመሆን ከእናንተ ጋር ውብ ቀንን አሳለፍን። እንግዲህ በሚቀጥለው ሳምንት ደግሞ ሰላም እና ናቲ በድጋሚ ያገኟቸኋል። የምድብ ሁለት ተወዳዳሪዎችን ይዘን እኛ የዛሬ አስራ አምስት እኔን ማለት ነው እንገናኛለን። የሳምንት ሰው ይበለን። በያላችሁበት ቸር ሰንብቱ።